ሰጣችሁ እኔ አለው እግዚአብሔር ይመስገን ደናነኝ ነኝ። ዛሬ በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በፍሪጅ ውስጥ በፍጹም መቀመጥ የሌለባቸውን አስራ አንድ ምግቦችን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። በቀጥታ ወደ ትምህርቱ እንለፍ አንዳንድ ምግቦች በቀዝቃዛ የአየር ሙቀት ምክንያት የንጥረ ነገር ይዘታቸው፣ ጣዕማቸው፣ የመብሰል ሂደታቸውን አልፎ ተርፎም መበላሸት ወይም ደግሞ ሻጋታን ሊያስከትል ስለሚችል በፍሪጅ ውስጥ በፍጹም መቀመጥ የለባቸውም። ቀዝቃዛ የአየር ሙቀት የህዋስ ግድግዳዎችን ወይም ደግሞ ስታርችን ስለሚሰብር ምግቦቹ እንደ አሸዋማ ጎማማ ወይም ደግሞ የደረቁ እንዲሆኑ ያደርጋቸዋል። ቀዝቃዛ ማከማቻ መዓዛ እናም ጣዕም ያላቸውን ኢንዛይሞችናም ተለዋዋጭ ውህዶችን ሊገታም ይችላል። ማቀዝቀዝ ፍራፍሬዎች በአግባቡ እንዲበስሉ የሚያስፈልገውን የኤትሊን ጋዝ እንቅስቃሴን ይቀንሰዋል ወይም ደግሞ ያቆመዋል። በፍሪጅ ውስጥ ያለው ከፍተኛ እርጥበትናም በቂ የአየር ዝውውር አለመኖር ምግቡ ሻጋታ እንዲፈጥር ወይም ደግሞ እንዲበሰብስም ሊያደርግ ይችላል። ቅዝቃዜ አንዳንድ ምግቦች እንዲወፍሩ ክሪስታላይዝ እንዲሆኑ ወይም ደግሞ እንዲለያዩ በማድረግ ለመጠቀም አስቸጋሪ እናም የንጥረ ነገር ይዘታቸውንም ይቀይረዋል። አንዳንድ ምግቦች በፍሪጅ ውስጥ ካሉ ሌሎች ንጥረ ነገሮች በቀላሉ ሽታንም ስለሚወስዱ የመጀመሪያ ጣዕማቸውን ወይም ደግሞ ሽታቸውም ይበላሻል። ማቀዝቀዝ ተገቢ ባልሆነ እርጥበትናም የሙቀት መጠን ምክንያት ለአንዳንድ ምግቦች መበላሸትን ወይም ደግሞ መድረቅን ሊያፋጥን ይችላል። አንዳንድ የምግብ አይነቶች በማቀዝቀዣ ውስጥ በአግባቡ ካልተከማቹ መርዛማ ንጥረ ነገሮችን ወይም ደግሞ ጎጂ ውህዶችንም ሊፈጥሩ ይችላሉ። ታዲያ በፍሪጅ ውስጥ መቀመጥ የሌለባቸውን አስራ አንድ ምግቦችንና ለምን ማቀዝቀዝ አስፈላጊ እንዳልሆነ ወይም ደግሞ ለጥራታቸው ወይም ለመቆያ ጊዜያቸው ጎጂ እንደሆነ አሁን በዝርዝር እነግራችኋለሁኝ። የመጀመሪያውና አንደኛው ቲማቲም ነው። ቲማቲም በፍሪጅ ውስጥ መቀመጥ የለበትም። ቀዝቃዛ የአየር ሙቀት ጣዕማቸውን ያደበዝዘዋልና የ ንጥረ ነገር ይዘታቸውንም ይቀይረዋል። ማቀዝቀዝ የህዋስ ግድግዳዎችን ስለሚሰብር ቲማቲሞች እንደ አሸዋማ እናም ለስላሳም ይሆናሉ። እንዲሁም ሙሉ ጣዕማቸውን ለማዳበር ቁልፍ የሆነውን የመብሰል ሂደቱንም ያቆመዋል። ቲማቲምን በአግባቡ ለማስቀመጥ ከፀሐይ ብርሃን በቀጥታ እርቆ በሚገኝ ቦታ በጠረጴዛ ላይ ብታስቀምጡት መልካም ነው። ሁለተኛ ድንች ነው። ድንች በፍሪጅ ውስጥ መቀመጥ የለበትም። ማቀዝቀዝ ስታርችን በፍጥነት ወደ ስኳርነት ስለሚቀይረው ሲበስል ከመጠን በላይ ጣፋጭ ጣዕምናም የማይፈለግ የንጥረ ነገር ይዘትን ይሰጠዋል። እንዲሁም ሲጠበስ አክሪላማይድ የተባለ አደገኛ ንጥረ ነገር እንዲፈጥርም ሊያደርግ ይችላል። ድንችን ለማስቀመጥ ቀዝቃዛ፣ ጨለማና ደረቅ ቦታ ውስጥ በወረቀት ከረጢት ውስጥ አስቀምጡት። እርጥበትን እንዳይዝ በፕላስቲክ ከረጢት ውስጥ አትክተቱት። ሶስተኛ ደግሞ ቀይ ሽንኩርት ነው። ቀይ ሽንኩርት በፍሪጅ ውስጥ መቀመጥ የለበትም። ማቀዝቀዣ ሽንኩርትን በማብሰልና በእርጥበት ምክንያት የሻጋታ እድገትን ያበረታተዋል። በተጨማሪም እንዲልፈሰፈስ ወይም ደግሞ ለስላሳ እንዲሆንና ሽታው የበለጠ እንዲጠነክርም ሊያደርግ ይችላል። ቀይ ሽንኩርትን ለማስቀመጥ ድንች ከሚገኝበት ርቆ ደረቅናም አየር በበቂ ሁኔታ በሚዘዋወርበት ቦታ አስቀምጡት። ከድንች ጋር እርስ በርስ እንዲበላሹ የሚያደርግ እርጥበት እናም ጋዝን ያመነጫሉ። አራተኛ፣ ነጭ ሽንኩርት ነው። ነጭ ሽንኩርት በፍሪጅ ውስጥ መቀመጥ የለበትም። ቀዝቃዛና እርጥበት አዘል አካባቢዎች ሻጋታ እንዲፈጠር ያበረታታሉ። ማቀዝቀዝ ጣዕሙን ይቀንሰዋል፣ እንዲሁም ደግሞ የመቆያ ጊዜውንም ያሳጥረዋል። ነጭ ሽንኩርትን ለማስቀመጥ አየር በበቂ ሁኔታ በሚዘዋወርበት ክፍት እቃ ውስጥ ቀዝቃዛ እናም ደረቅ ቦታ ውስጥ አስቀምጡት። አምስተኛ ደግሞ ዳቦ ነው። ዳቦ በፍሪጅ ውስጥ መቀመጥ የለበትም። ቀዝቃዛው የሙቀት መጠን የደረቅነት ሂደቱን የስታርች መበላሸቱን ያፋጥኗል። ይህም በክፍለ ሙቀት ውስጥ ከሚሆነው በበለጠ ፍጥነት እንዲደርቅናም እንዲፈረፈርም ያደርገዋል። ዳቦን ለማስቀመጥ በዳቦ ማስቀመጫ ወይም ደግሞ አየር በሌለበት ዕቃ ውስጥ አስቀምጡት። ስድስተኛ ማር ነው። ማር በፍሪጅ ውስጥ መቀመጥ የለበትም። በፍሪጅ ውስጥ በፍጥነት ክሪስታላይዝ ስለሚሆን ጠንካራ እናም እንደ አሸዋማም ይሆናል። ማር በተፈጥሮ ፀረ ባክቴሪያ ሲሆን ሳይቀዘቅዝም እጅግ በጣም ረጅም የመቆያ ጊዜ አለው። ቶሎ አይበላሽም። ማርን ለማስቀመጥ በመካከለኛ ሙቀት ውስጥ በጨለማ ቦታ ውስጥ በደንብ በታሸገ ዕቃ ውስጥ አስቀምጡት። ሰባተኛ ደግሞ ቡና ነው። ፍሬውም ሆነ የተፈጨውም ሆነ ቡና በፍሪጅ ውስጥ በፍጹም መቀመጥ የለበትም። ማቀዝቀዝ ጥራቱንና ጣዕሙን የሚያበላሽ እርጥበትን ይሰጠዋል። ቡና ከፍሪጅ ውስጥ ያሉ የሌሎች ምግቦችን ሽታ በመምጠጥ ጣዕሙን ሊቀይር ይችላል። ቡናን ለማስቀመጥ በቀዝቃዛ ጨለማና ደረቅ ቦታ ውስጥ አየር በሌለበት ዕቃ ውስጥ አስቀምጡት። ስምንተኛ ደግሞ አቮካዶ ነው። ገና ብዙ ያልበሰለ ከሆነ ማለት ነው። አቮካዶ በፍሪጅ ውስጥ መቀመጥ የለበትም ገና ያልበሰለ ከሆነ ቀዝቃዛ የአየር ሙቀቱ የመብሰል ሂደቱን ያቆመዋል። ያልበሰለ አቮካዶ በጣም ቀደም ብሎ ከቀዘቀዘ ጠንካራ እናም አረንጓዴ ይሆናል። አቮካዶን ለማከማቸት እንዲበስል በጠረጴዛ ላይ ተዉት። አንዴ ከበሰለ በኋላ ትኩስነቱን ለማራዘም ለጥቂት ቀናት በማቀዝቀዣ ውስጥ ማስቀመጥ ትችላላችሁ። ዘጠነኛ ደግሞ ሙዝ ነው። ሙዝ በፍሪጅ ውስጥ መቀመጥ የለበትም። አረንጓዴ ወይም ደግሞ ገና ያልበሰለ ከሆነ ማቀዝቀዝ የመብሰል ሂደቱን ይቀንሷል እናም ለቅዝቃዜ ተጋላጭነት የተነሳ ቆዳው እንዲጠቆር ሊያደርግም ይችላል። እንዲሁም በውስጥ ያለውን የንጥረ ነገር ይዘቱን በመቀየር ለስላሳ ያደርገዋል። ሙዝን በትክክል ለማስቀመጥ በመካከለኛ ሙቀት ውስጥ አስቀምጡት። አንዴ ከበሰለ በኋላ ማቀዝቀዝ መበላሸቱን ይቀንሰዋል፣ ነገር ግን መልኩን ይቀይረዋል። አስረኛ ደግሞ በሶ ቢላ ነው። በሶ ቢላ በፍሪጅ ውስጥ መቀመጥ የለበትም። ማቀዝቀዝ የበሶ ቢላ ቅጠሎች እንዲረግፉ እናም እንዲጠቁሩ ያደርጋቸዋል። ለቅዝቃዜ በጣም ስሜታዊ ነው፣ እንዲሁም ደግሞ በዙሪያው ካሉ ምግቦች ሽታንም ይወስዳል። ለማከማቸት ልክ እንደ ትኩስ አበቦች በመካከለኛ ሙቀት ውስጥ በውሃ በተሞላ ብርጭቆ ውስጥ በላላ የፕላስቲክ ከረጢት ተሸፍኖ ቢቀመጥ ይመረጣል። አስራ አንደኛ ደግሞ የበሰለ ሩዝ ነው። የበሰለ ሩዝ ምግብ ማብሰልን የሚቋቋሙ የባሲለስ ሴሪየስ ስፖሮችን ሊያዳብር ይችላል። ሩዝን ከማቀዝቀዛችሁ በፊት ለረጅም ሰዓት በመካከለኛ ሙቀት ውስጥ ከተተወ ስፖሮቹ ተባዝተው በማሞቅ የማይጠፉ መርዛማ ንጥረ ነገሮችን ሊያመነጩም ይችላሉ። ሩዝ ከበሰለ በኋላ በአንድ ሰዓታት ውስጥ አቀዝቅዙትናም በማቀዝቀዣ ውስጥ አስቀምጡትናም ከአንድ እስከ ሁለት ቀናት ውስጥ መጠቀም ይኖርባችኋል ማለት ነው። አለበለዚያ በማቀዝቀዣ ውስጥ ቢሆንም ተሰርቶ ይበላሻል ማለት ነው። ግን ሩዝን ሰርታችሁ ለረጅም ሰዓታት ፍሪጅ ውስጥ ሳትከቱት የምታቆዩት ከሆነ ሌላ ኬሚካልን ከፍሪጅ አውጥታችሁ ስታሞቁት እንኳን በማሞቅ ሂደት ውስጥ የማይጠፉ ጎጂ ንጥረ ነገሮችን ሊፈጥር ይችላል። ሩዝን ካበሰላችሁ ከአንድ ሰዓታት በኋላ በፍሪጅ ውስጥ ማስቀመጥ ይመከራል ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። አጠር አድርጌ በፍሪጅ ውስጥ ወይም ደግሞ በማቀዝቀዣ ውስጥ ማስቀመጥ የሌለባችሁን ምግቦችን ነግሬያችሁ፣ እነዚህን ምግቦችን በማቀዝቀዣ ውስጥ የምታስቀምጡ ከሆነ የንጥረ ነገር ይዘታቸው ሙሉ በሙሉ ሊጠፋ ይችላል። ቶሎ ሊበላሹም ይችላሉ ማለት ነው። እንዲሁም ደግሞ ለጤናችሁ ብዙም ጥቅምንም ላይሰጧችሁ ይችላሉ። ስለዚህ በፍሪጅ ውስጥ ባታስቀምጧቸው መልካም ነው። አንዳንድ ምግቦች ደግሞ ለጤናችን ጎጂ የሆኑ ንጥረ ነገሮችንም ሊፈጥሩ እንደሚችሉ ማወቅ አለባችሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር ሳታደርጉ እንዳትወጡ። ላይክና ሼር በማድረግ ሌሎችንም አስተምሩ። አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ፈጣሪ ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።